ኧረ የዛሬው ይለያል ይለያል። እነዚህ ልጆች ፍቅራቸው በጣም ጨመረ። ዋው እና ደስ ይላል። ሀይሚ ዛሬ ያልጠበቀችው ነገር አጋጥሟታል። ብሩክ እንግዲህ በተንኮል አይታማ በተንኮል አይታማም፣ ሀይሚን አቃጥሏታል። የምር ለመናገር ይህ ሁሉ ጨው እንዴ! የሆነ የታንከር ውስጥ ገብታ ራሱ ሙሉ ንዋው የምጠጣው ደስ ባላት ጨው ያለው ምግብ ሸሚዟ ትኮር ወይ ጉድ! አንዳንዴ ኮ ለምትወዱት ሰው የእውነት ለመናገር ማለት ነው ምንም በቃ ጥሩ ነገር ባይሆንም ይሆናል፣ አይደለ ለዛ ሰው እንዳይደበረው ብላችሁ ሆናል በሼም ትበላላችሁና፣ እኛ ሰው እኛ አበሾች በሼም ነው የምንሞጠው። ወይ የእውነት ነው፣ ምን ይለኛል ሰው እንላለን እና አንዳንዴ ለጥሩ ነገር ቢሆን ምን ይለኛል የምንለው የተሻለ ነገር ብዬነማ ሰው ነጮች ቢሆነውን የኔ ረዲ ይህን ነገር ጫው ነው አልፈልግም፣ አልነካም፣ እንዴት እንደዚህ ይህንን ነገር ትሰራለህ ወይ ትሰሪያለሽ ይላሉ እና ሀይሚ ግን ሼም ይዟት ቤቷ እንግዲህ ምግብ ሰርቶ ምናምን እያበላት ነው ደብሯታል። ጨው በዝቶበታል፣ ግን እንደምንም ብላ ለመብላት ሞከረች ሞከረች። ግን ከአቅም በላይ ደግሞ የበዛ ነገር ስለሆነ ዋ የጆጉ እስከ ጆጉ ነው የጠጣችው። ብርጭቆ እስኪመጣላት መጣላት ራሷን ጠበቀች። የሚገርም ነው ብቻ። ትናንትናም እንግዲህ ላይ ላይ የሆነ ፕሮግራም ነበራቸው ደስ የሚል ስለ እሱም ብሩክ የተናገረው ነገር አለ። ሌላኛው ደግሞ እኔን ሀይሚና ብሩክ እንዲለያዩ አልፈልግም እና አንዳንድ ሰዎች ደግሞ ግን ብዙዎቹ አሉ የሚፈልጉ ከነሱ ጋር አብሮ መኖር የሚፈልጉ መቀጠል የሚፈልጉ በቃ ትልቅ ደረጃ ላይ ደርሰው ማየት የሚፈልግ አሁን ባሉበት ስቴጅ ራሱ በጣም ደስተኛ የሆነ ብዙ ሰው አለ። በዛው ልክ ደግሞ አንዳንድ ደግሞ አንዳንድ ነገሮች አንዳንዴ ከስንዴ መሀል ምንድን ነው አይጠፋም እንክርዳድ አይጠፋም ማለት ለሚባለው፣ ልክ እንደዛ አንዳንድ ደግሞ መጥፎ የሆኑ ሰዎች አሉ። የእነሱን መጣላት፣ የእነሱን መጋጨት የሚፈልጉ የሚመኙ፣ ስለትም እስከማስገባት የሚነሱ ሰዎች አሉ። ይገርማል በሚገርም ሁኔታ እነሱ ግን ፍቅራቸው ይጨምራል፣ እንደዚህ እዚህ ደረጃ ላይ ይደርሳል። እና ምልላችሁ ፈልጌ ነው እኔን ሀይሚና ብሩክ እንዲለያዩ ከሚፈልጉ ሰዎች መሀል አንዷ አንቺ ነሽ እያላችሁ ምትወቅሱ ሰዎች አላችሁ። ለእናንተ ምላሽ የምሰጥ ይሆናል። ዛሬ እንግዲህ በአዲስ ቪዲዮ ደግሞ ሀይሚና ብሩክ መጥተዋል። በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ብያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሽር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። እንዲሁም ደግሞ ሀያ ስምንት ሺ ኬ እንድገባ ስለ ትብብራችሁ ስለ አክብሮታችሁ ስለ አብሮነታችሁ እጅግ በጣም በጣም አመሰግናችኋለሁ። በድጋሚ እወዳችኋለሁ። ኑሩልኝ እንግዲህ ቡቡና ሀይሚ አንዳንዴ ሰው ለካ ተጣል መጣላትም ጥቅም አለው። እውነት ለመናገር ትክክለኛ ባህሪያችሁን እንድትጠናኑ ትክክለኛ ማንነታችሁን እንዲወጣ ያደርጋል። ከዛ ደግሞ ድጋሚ ደግሞ ስትታረቁ የሚጣፍጥ ፍቅር ጊዜ ነው የምታሳልፉት እና ሀይሚና ብሩክ ላይ የሚያየሁት ነገር ይሄ ነውና ብቻ አስቸጋሪ ነው የነበረው ነገር ግን በዛ ማለ በዚህም፣ ችግሩ ሙሉ በሙሉ ተቀርፏል ተፈትቷል፣ ባልልም፣ ብቻ ግን አሁን ላይ ደስተኛ ናቸው። ጥሩ ነገር ነው፣ ጥሩ ጅማሮ ነው። እና ትናንትና ላይብ ላይ ፕሮግራም ነበረ፣ ደስ የሚል ቆየታ፣ ጌም ሲጫወቱ ነበር። በጣም ደስተኛ ነበሩ፣ ምናምን፣ ደስ ይላል። እግዚአብሔር ይመስገን። እና መጨረሻችሁን ያሳምረው ነው ምለው ብሩክን በጣም ደስ የሚል ጊዜያትን እንዳሳለፈ ደስተኛ እንደሆነ እየተናገረ ነበረ። በጣም ደስ ይላል። ሀይሚንም እንግዲህ ቤቷ ውስጥ ተኝ ብሎ በጠዋት ቁርስ እንግዲህ ተነስቶ ሰርቶ እንቁላል ሳንዱች ነበር የሰጣትኝ ና እሱ ግን አውቆ ነው ከግማሹ ላይ ወይም ደግሞ ለእሷ ካዘጋጀው ሳንዱች ላይ ጨውን አብዝቶባት ነው የሰጣት። ና እያሳዘነችኝ የምር እስከ ጆግኖ ሆኑ የጠጣችሁና ህይወታቸው እንዲመቀየሩን ሳይ በጣም ምቀን አለው። ደስ የሚል ኑሮ ነው። ደስ የሚል ህይወት ነው። እንኳን በዚህ እድሜ ይሄንን ቤት የሚኖሩበትን ቤት እዩት፣ ኪችኑን እዩት፣ ሳሎኑን እዩት፣ መኝታ ቤቱን እዩት። እንዲ ለውጥ እንዲ ስኬት የሰው ልጅ ምን በቃ የእውነት የሰው ደስታ በጣም የሚያስደስተኝ እግዚአብሔር ምስክሬ ነው የምላችሁ። ሀይሚ ገና ትንሽዬ ልጅ ናት፣ ብሩክም እንደዛውና በዚህ እድሜያቸው ሀይሚ በጣም እድለኛ ናት። የሰው መውደድ አላት፣ የሰው ሰዎች በጣም ነው የሚወዷት። እሷም ትሁት የሆነች በጣም ምርጥ ልጅ ወጣ ያለ ባህሪ የሌለባት፣ ወጣ ያለ ማንነት የሌለባት። በጣም ደስ የምትል ልጅ ናት፣ እና እዚህ ደረጃ ላይ መድረሷ ራሱ በጣም ትልቅ የሚበረታታ በቃ የሚደነቅ ነገር ነውና ደስ ይላል። እና አሁን ላይ አብረው ነው ያሉት። እንደምታዩት ብሩክ ለተንኮል እንግዲህ አይታማም፣ ግን በተንኮል ሀይሜን አትችላትም። በነገራችን ላይ ው እኔ መልሱን ምላሹን የፈረውን ልብሩክ ማለት ነው ሀይሚዬ ታቃላችሁ በፕራንክ ራሱ ማንም አይችላትም ኢትዮጵያ ውስጥ አለ የተባለ ፕራንከር ራሱ ፕራንክ አረጋቸውሳ ያደርጋታል ግን ሃይሚ ደግሞ በጣም አርቆ የሚያስብ በጣም ተንኮል በጣም በጣም ትችልበታለች ደግሞ ማሳመንም ትችላለች ና ያው እንደዚህ ይሻላችኋል ባጭሩ ውይ ጭቅጭቅ ድርቀት ምናምን እንደው አንዳንዴ ራስ ወዳድ ናችሁ ሁላ ብዬ እስከማወቅሳችሁ ድረስ ለምን ተመልካችሁ እንኳን ምን ይለናል የማትሉ የእውነት አንዳንዴ ምንም የቱንም ያህል ከባድ ጥፋት እንኳን ቢኖር በቀሽ ብላችሁ የመሸነፍ ነገር የላችሁም ለእኛ ብላችሁ እንኳን አንድ ቀን ዋጋ አትከፍሉም የእውነት ለራሳችሁ ብቻ ነው የምትኖሩት ብዬ አስባለሁ። የምር አንዳንዴ እኛም እኮ ልክ እንደ ቤተሰብ እኮ ስትጠፉ ተጨንቀን የምር እናታችሁ እንኳን እንደው የእውነት እንነጋገር ከተባለ የሃይሚም እናት አባት የብሩክም እናት አባት ማለት ነው ቢበዛ በሳምንት አንድ ቀን ወይ ደግሞ በሳምንት ሶስት ቀን አራት ቀን ሊደውሉ ይችላሉ። እኛ ግን አንድ ቀን እንኳን ዘለው በሁለተኛው ቀን ቪዲዮ ሲሰሩ ስናይ በጣም ነው የምንጨነቀው፣ ሲጠፉ ማለት ነው። ይሄ ማለት ምንድን ነው? እኛም ልክ እንደ ቤተሰብ በደንብ እንጓጓለን እንጠብቃቸዋለን፣ ደህንነታቸውን ያሉበትን ሁኔታ ማወቅ እንፈልጋለን። እና እናንተ ለእናት አባቶቻችሁ የምትሰጡትን ቦታ አለና ለተመልካችም እንዲያስቡልናል ይጨነቁልናል ብላችሁ እኛ የምናስብላችሁን ያህል የምንጨነቅላችሁን ያህል እንኳን ባይሆን በትንሹ እንኳን ብታስቡልን ብትጨነቁልን የተሻለ ነው ብዬ ነው የማስበው። እና ባትጣሉ፣ በትንሽ በትልቁ ባትጨቃጨቁ። በእርግጥ ኦፍኮርስ ትዳር አልጋ ባልጋ አይደለም፣ ፍቅር አልጋ ባልጋ አይደለም። በጣም እንደውም እግዚአብሔርን አንዳንዴ ፍቅር ውስጡ ናችሁ ማለት ነው፣ ብቸኝነታችሁን የምታመሰግኑበት ጊዜ ይኖራል። በቃ ውይ ያረ ብቸኝነት ይሻለኛል ብላችሁ ምርር የምትሉበት ጊዜም አለ። ግን ደግሞ ይሄ የሚኖር ህይወት ነው በቃ ትወለዳላችሁ፣ ታድጋላችሁ፣ ከዛ ፍቅረኛ ትጀት ትይዛላችሁ፣ ትዳር የሚባለውን ነገር ትጀምራላችሁ። ከዛ ቤተሰብ መስረት የሚባል ነገር አለ። ያ ነገር ውስጥ ሲካሄድ ደግሞ ብዙ ችግሮች ይኖራሉ፣ ብዙ ጣውረዶች ይኖራሉ። አልጋ በአልጋ የሆነ ነገር የለም። ግን ደግሞ ቶሎ ምን ልስበሉ ግትራትሆኑ ሁለታችሁም ለማለት ነው የምወደው እንደዚህ። እናንተ ደግሞ እግዚአብሔር ይመስገን ከበቂ በላይ ከተመልካች አላችሁ። ምንም ነገር ብትሰሩ ምንም ተመልካች እይታ አላችሁ ምናምንና ሀይሚ ደግሞ እግዚአብሔር ከፈቀደ ከወደደ ደግሞ በቅርቡ 300 ሺህ ኬ ትገባለች። አሁን 255 ሺህ ኬ ገብታለች። እና 300 ሺህ አስገብተናት ደግሞ ደስተዋል ደግሞ ወጥፍ እናደርገው። ምንም አይከፈልበትም። እናበረታታቸዋለን እንላችሁን በላቸው። እነሱ መልካም ነገር ይዘው ወደ ዩቲዩብ እንዲመጡ መልካም አስተማሪ የሆኑ ነገሮችን እንዲሰሩልን ዝም ብሎ እንደዚህ ቡንቡርን ቡር ማለት፣ አንቺ ከሱ በምን ታንሻለሽ? አንተ ከሱ በምን ታንሳለ? ዝም ብሎ አንተ ትብስ አንቺ ትብስ ተባብለው፣ እንጂ እኔ ከፍ እኔ ከፍ ያልኩ ሰው ነኝ፣ እኔ እንደዚህ ነኝ፣ አንቺ እንደዚህ ነሽ፣ አንደዛ አይባልም። ኑሮም በቃ በስርዓት እየኖራችሁ ለእኛም መልካም ነገርን እያስተላለፋችሁልን እንደዚህ ጨዋታ አእምሯችንን ርፍ የሚያደርግ በተለይ ደግሞ የማዳም ቅመሞቻውንም እግዚአብሔር ይመስገን። በስደት የነበረኝ ቆይታ ጨርሼ ለሀገሬ በበቃም ግን በስደት ደግሞ መከራቸውን የሚያይዋሉ እረፍት የሌላቸው እና የእናንተን ቪዲዮ ደግሞ አይተው ጠብቀው በእናንተ የሚዝናኑ ሰዎች አሉ እና ለእነዛ ሰዎች እንደዚህ አይነት ፕራንክ ቪዲዮዎችን ብትሰሩ እንደዚህ አይነት ቀልዶችን፣ አስተማሪ ነገሮችን ብትለቁ ከስራ ምልስ ብሎ እርፍ ያለ ነገር ይኖራቸዋል። ወይም ደግሞ እርፍ ብሎ በእናንተ ተዝናንተው በቃ ለትንሽ ደቂቃም ቢሆን ይስቃሉ፣ ፈገግ ይላሉና ይሄንን አስተሳሰብ ያድርጋችሁ ስሩ። እናንተ ማታ ቀኑ ሙሉ ሲሰሩ ውለው ድካም፣ ጭንቀት ላይ ሆኖ ከዛ ደግሞ ማታ እናንተ ጭቅጭቅ፣ ጸብ፣ ምናምን ነው ይዛችሁ የምትመጡ ከሆነ አምሯቸው በምን ይረፍ? በለሞ ድጋሚ ሌላ ጭንቀት የኑሯቸው ህይወታቸው የሚያስጨንቃቸው አለ በቃ ብሎ መዳማቸው የሚያስጨንቃቸው አለ በቃ ብሎ በእናንተ ደግሞ መጨነቅ የለባቸውም። እባካችሁ ይሄንን ታሳቢ አድርጋችሁ ቪዲዮ ልቃቁልን ከዚህ በኋላ ለማለት ነው የምወደው። ሌላኛው ደግሞ ትናንትና ያው ደስ የሚል ጊዜ አሳልፈው ነበረ። ደስ ነው ያለኝ። እውነት ለመናገር ነው ሙሉ ቪዲዮን አላየውም፣ ግን ዩቲዩብ ላይ ተቆራርጦ ምናምን የመጡ የተፖሰቱ ቪዲዮዎች ነበሩ፣ እነሱን እያየው ነበር። አጋጣሚ ስልክ ቲክቶክ የሚያሳይ ስልክ የለኝም፣ ከቲክታክ ጠፍቻለሁ የለውም። በቅርቡ ግን ያው ስልክም ማስተካከዬ የምመጣ ይሆናል፣ ላይቭም የምገባ ይሆናል እና እንዲ ለያዩ ከሚፈልጉ ሰዎች መሀል እኮ አንዷ አማንቸ ነሽ እያላችሁ ብዙ ሰዎች ትጽፍልኝ ያላችሁ ኮሜንት ና እሱ የራሳችሁ ሀሳብ ነው። እሱ የራሳችሁ አስተሳሰብ እይታ ነው እንጂ የኔ ሲጀመር ነግሬያችኋለሁ። ብሩክ ሀይሚ ቢለይ ያላገባው የኔ ሊሆን አይችልም። እግዚአብሔር ይመስገን የራሴ የምለው ህይወት አለኝ፣ የራሴ የምለው ኑሮ አለኝ፣ የራሴ የምለው ሰው አለኝ። በአጭሩ ማለት ነው ብሩክ ለምንም አያስፈልገኝም ለእኔ ማለት ነው። ለኔ ምንም ቢለያይም ለኔ የምጠቀመው ነገር የለም። ሁለተኛ ነገር ደግሞ ሀይሚ ከብሩክ ብትለይ ሀይሚን እኔ አላገባትም ወይ ደግሞ ለወንድሜም አልድራትም። እግዚአብሔር ይመስገን ወንድሜ አገብቷል። እኔም ሴት ነኝ እንደምታዩኝ፣ ምን የምጠቀመው ነገር የለም። አንድ ሰው የሆነ ነገር ሲያስብ፣ የሆነ ነገር ሲያደርግ፣ ያን ነገር ከዛ ሰው ጥቅም የሚያገኝ ከሆነ ነው እንጂ ከመሬት ተነስቶ እንደዛ አይሆንም። ና እንዲለያዩ ትፈልጊያለሽ ምናምን ትላላችሁ። ኖ እንደዛ አላልኩም እኔ እውነታውን ነው ማወራ። ህሊና የሚፈቅደውን ነገር ነው ማወራው። ና ሀይሚ ደግሞ እንድትጎዳ አልፈልግም። በአጭሩ ሁሉ የምነግራችሁ ነገር ሀይሚ እንድትጎዳ አልፈልግም። ያሳለፈችው ችግር ይበቃታል። በቃ ከዚህ በፊት ማለት ነው ብዙ መከራ አይታለች። ብዙ ውጣ ውረዳ አይታለች። አሁን ላይ ርፍ ያለ ኑሮ፣ ርፍ ያለ ህይወት፣ ርፍ ያለ ደስ የሚል የፍቅር ጊዜያትን ነው ማሳለፍ ያለባት እንጂ እንድትመናጨቅ፣ ማንም ተነስቶ እንዲረግጣት፣ ማንም ተነስቶ እንዲ እንዲያወራት ዝቅ ከፍ እንዲያረጋት አልፈልግም። ከዛ አንጻር ስሜታዊ ልናገር እችላለሁ። ከዛ ውጪ ከብሩክ ግን ምንም የተለየም የቆየ ቂምም የለብኝም የቆየ ጸብም የለብኝም የግል ታሪክም የለንም። ባጭሩ ይሄን ነው እኔ አንድ እንዲሆኑ፣ እንዲያድጉ፣ እንዲበለጽጉ ከፍ ያለ ደረጃ ላይ እንዲደርሱ ከነሱ ብዙ ነገር እንድማር ነው የምፈልገው። ሌላ ትርጉምም ጥቅምም ስለሌለ ማለት ነው በእንደዚህ አይነት ሙድ አትረዱኝ። ለማንኛውም ዋናው ነገር የሃይምና የብሩክ ሰላም ሆኖ የሃይምና ብሩክ ፍቅር ነው። ፈጣሪ ደግሞ ከዚህም በላይ ፍቅራቸውን ጨምሮ አንድ አድርጓቸው ደስታቸውን ለማየት ያብቃን። አራቱ ልጆችም ተወልደው ለማየት ያብቃን። መልካም ምኞቴ ይሄ ነው። እስከ ጥግ ድረስ ጸጉራቸው ሁሉ ሽበት በሽበት እስኪጃጁ እስኪያረጁ እስከ መጨረሻው አብረው እንዲኖሩ ነው ምኞቴ። ሌላ ምንም ምኞቴ የለኝም። ሌላ ምንም እቅድም የለኝም። ግን በጣም በጣም ደግሞ ወሳኝ ነገር ፖይንት እንዲትዙል የምፈልገው ነገር ሃይሚን ብሩክ ካከበራት ካፋር ጋ አከብራለሁ። ግን ሃይሚን ምንቃት ከሆነ ሃይሚን ዝቅ ያደርጋት ከሆነ በርግጥ አያደርጋትም፣ ግን ደግሞ የሚናገረው ንግግር ትክክል ካልሆነ ሃይሚን ልናገረው እችላለሁ። ከዛ ውጭ ግን የተለየ ነገር የለም። ለማንኛውም ዋናው መታረቃቸው ነው፣ ዋናው አንድ መሆናቸው ነው። እንዲህ ነው የሚያምርባችሁ። ቀማማ ስታምር! ውይ የሰሞኑ ጸጉሯ ደግሞ እንዴት እንደሚያምርባት በቃ፣ ፈረንጅ እኮ ነው የምትመስለው፣ ነጭ። በቃ እንዲህ ነው፣ በቃ የእውነት ለመናገር ለሃይሚ የሚገባት ህይወት እንዲህ ነው። አግብታም ቢሆን እንዲሚንከባከባት ባል እንዲሚንከባከባት የሚወዳት የሚያስብላ ሰው ነው የሚገባት ብዬ ስለማስብ ነው። ይገባታል። ፈረንጅ እኮ ናት እናንተ ው ይመች ቀን በቀን ደግሞ ውበቷ ይጨምራል። ለማንኛውም በጣም ደስ የሚል ነገር ነው። ያየ ነው ፍቅራችሁን ያብዛው ይጨምርላችሁ። ከዚህም በላይ ደስታችሁን ለማየት ያውቃን ብዬ በዚህ እዘጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀይሚንም እናበረታታት። ሶስት መቶ ኬ እንድትገባ እናግዛት፣ እንርዳት። አመሰግናችኋለሁ።